ስለ እውነት ልቦና ይስጣችሁ የምትናገሩት ነገር በጣም ከባድ ነው ምን አድርጊያችሁ እንደሆነ ምን አስቀይሚያችሁ እንደሆነ ምን የሆነ ነገር ምን አድርጌያችሁ እንደሆነ እኔ የማውቀው ነገር የለም ግን በጣም የምትሳደቡት እኔ አንዳንድ ጊዜ ለካ ሰው ዩቱብ ላይ ወጥቶ እየተሳደቡ ነው እንደዚህ እያሉ ነው እንደዚህ እያሉ ነው ስል ይሁን ማን ይናገራቸዋል እያልኩኝ የሆነ ራሴን እንትንለው ነበር ግን አሁን በእኔ ላይ ደርሰው እያየሁት ነው ለምንድን ነው የምትሰድቡኝ ምን አድርጌያችሁ ነው በዛው ያስቀርሽ በዛው ሞቼ ወጣው ወጣው አትበይ ምናምን እኔ እኮ ሰው ልጅ ነኝ ይሰማኛል። በእውነት ይሰማኛል። እንዴ ለምንድን ነው የምትናገሩኝ? ምን አደረኳችሁ? ምን ምን ምን የሚያስቀይም ነገር ሰርቼ ነው? ምን የሚያስከፋ ነገር ሰርቼ ነው? ለምንድን ነው የምትሰድቡኝ? ምን አደረኳችሁ? አልገባኝም ለምን እንደምትሳደቡ ስለ እውነት ማለት ነው። እና አሁንም ደግሞ በአዲስ ሚዲየ በአዲስ ቪዲዮ ነው የመጣሁላችሁ። ይህን ቪዲዮ ምንድን ነው የገለቴ ቡርቃ ቡልቃ የገለቴ ቡልቃ ባል የት እንዳለ አይታወቅም፣ ጠፍቷል እንግዲህ። ብሯንም እሱ አይደለም ቤቷንም፣ ንብረቷንም እሱ አይደለም የበላት ፓስተሮች ነው የሚባል ዜና አለ እንግዲህ። እሱም ደግሞ ምንድን ነው የት አገኘሽው መረጃውን? ሁኔታው ሁሌታ ሃሌታ ዩቱብ ላይ ገብታችሁ ማየት ትችላላችሁ። እስከ መጨረሻው ፓስተሮች ናቸው እንደዚህ። ፓስተር ቸሬ ነው ግማሹ ግማሹ፣ በግማሽ የወሰደው ፓስተር ቸሬ ነው ብሯን የበላባት እንጂ ባሏ አልነካም አልደረሰም አልወሰደባትም፣ እያሉ ነው እንግዲህ። እኛንም ይሰማ የእኛም ድምፃችን ይሰማ እኛንም ስሙን፣ እኛም ኢትዮጵያዊ ነን። እሷ ሯጭ ስለሆነች ወይም ደግሞ ታዋቂ ስለሆነች ብቻ አይደለም። ከጎኗ የቆማችሁት በሙሉ የእኛንም ችግራችንን ስሙን፣ እኛም ኢትዮጵያዊ ነን እያሉ ነው ማለት ነው። ምክንያቱም በእርግጥ እንደ ሴት እንደ ሴት እንዳድናቂም አርቲስት ገለቴ ላይ ገለቴ ላይ የተደረገው ነገር ከአትሌት ገለቴ ላይ ከአትሌት ገለቴ ላይ የተደረገው ነገር ያማል፣ ልብ ይሰብራል። በጣም ከባድ ነው የሆነባት ነገር። ማንኛችንም እንዲሆንባትም አይደለም እንዲደረግባት አይደለም እንዲታሰብባትም ማንፈልግ ሰዎች ነን። እውነት ለመናገር ገባችሁ አይደለ? ግን ደግሞ አሁን እውነታው ማንጋ ነው፣ እውነታው ማንጋ ነው። የአርቲስት ገለቴ ገንዘቧ ቤቷ ንብረቷ እንደተሸጠ ወረዲ ግልጽ ነው እነሱም እየተናገሩት ነው ግን ያደረገው ማነው እንግዲህ ፓስተሮች የጴንጤዮ ቸርች እንዲጠይቅላት አሁንም እንጠይቃለን ፓስተሮች የፓስተሮች እጅ አለበት እየተባለ ነው ስለዚህ ፓስተር ቸሬም እንዲጠየቅላት ያሉት ሰዎችም እንዲጠየቁላት በቃ እኛ እንደዚህ ነን ብለው የመጡት ሰዎች በሙሉ እንዲጠየቁላት የማንኛችንም ፍላጎት ነው በሴት ልጅ ላይ የሚደረግ በሴት ልጅ ላይ የሴት የበታች አድርጎ ለማየት ምናምን ነገር የሚደረግ ነገር መልካም አይደለም። እውነት ለመናገር መልካም አይደለም። ግን ቢሆንም ግን እነዚህ ሰዎችም ደግሞ ምንድነው ችግራቸው? ሽማግሌ ሰባት ዓመት ሙሉ ከ2010 ጀምሮ ሰባት ዓመት ሙሉ ይቺ ሴት ስትታገል ስትታገል ስታለቅ ስታላዝን ቆይታለች። ብዙ ነገር አሳልፋለች። አሁን ሲብሳት ነው ወደ ህይወቷም እየመጣ ሲሆን ነው የወጣችሁ ማለት ነው። አንዳንድ ጊዜ የጴንጤ ቸርች ወይም ደግሞ የጴንጤ ቤተክርስቲያን ብሎ የሚያስበው ነገር ሊያወግዝላት ይገባል። ምክንያቱም በስማቸው ብዙ ነገር እየተደረገ ስለሆነ ሊያወግዝላት ይገባል ብዬ አስባለሁ። እውነቱን እንዲያወጡላት፣ እንዲረዷት፣ እንዲደግፏት እንፈልጋለን። ፍትህ ለአሁንም ለገለቴ ፍትህ እንጠይቃለን። ግን የዚህ ሰውዬ አድራሻ ፖሊስም አልያዘውም እኛ ጋርም የለም እያሉ ነው የጠፋ። እሱም እንዳንድ ኢትዮጵያዊ መጥቶ አምኖ ያላትን ገንዘብ ያደረገውን ነገር ሊናገር ግድ ነው። ግን ደግሞ በማጥፋት ወይም ደግሞ እሱን የሆነ ነገር በማሆን የሚፈጠር ነገር ስለሌለ እሱን ወደ ቦታው መልሱትና ወደ ሕግ ይምጣና ምንም እንደተፈጠረ የእነሱም ድምፅ ይሰማል ማለት እወዳለሁ። ጉርሻ ላይ ማየት ትችላላችሁ። ሁኔታ ሀሌታ ሀሌታ ዩቱብ ላይም ገብታችሁ ማየት ትችላላችሁ። እየተናገሩ ነው። እንግዲህ በሁሉም ቦታ እየተሰራጩ ነው። አንዳንድ ጊዜ ብራችሁን፣ ገንዘባችሁን፣ ንብረታችሁን ቡካችሁን ለውክልና የምትሰጡ ሰዎች እዚቹ ከገለቴ ልንማር ይገባል ብዬ አስባለሁ። ስለ እውነት ማለት ነው። አንዳንድ ጊዜ ምን አለ መሰላችሁ የሳቀልን ወይም አንዳንድ ጊዜ ወደ ታዋቂ ስትሆኑ ወይም ደግሞ በጣም ተጽዕኖ ፈጣሪ ስትሆኑ እንዴት ነው? ምንም የሚደረገው ነገር አለ አደለ? ያ ስለሆነ ብቻ አደለም። የእሱም ነገር ሊደመጥለት ሊነገርለት ይገባል። በእርግጥ የገለቴ ነገር ሁላችንም እንደሚያሳስበን እኮ እናቃለን፣ አለ ሰው ስለዚህ ሁላችንም እንዳመመን እናቃለን ሁላችንም ልባችን እንደተሰበረ እናቃለን ሁላችንም በእሷ ጉዳይ እንዳለቀስን እኔም ሰርቻለሁ ቪዲዮ ግን አሁንም ደግሞ የአርቲስት ገለቴ ገንዘቧም እንዲሆን እንዲመለስና ሰውየው ምን ላይ እንዳለ ማወቅ እፈልጋለን እሱም እንዳንድ ኢትዮጵያዊ ዚ ጊዜ ታዋቂ ሲሆን ብቻ እፍፍፍፍ ብለን የማይታወቁትን ሰዎች የምንንቅበት ነገር ሊኖር አይገባም ብዬ አስባለሁ አንዳንድ ሰዎች አላችሁ ራሴን ከዚህ ጋር አላወርድም፣ ራሴን እንደዚህ አላደርግም ብላችሁ ራሳችሁን እንደ ኬሄስት እንደዚህ እንዴት ነው የምትቆሉ ሰዎች አላችሁ። በጣም ራሳችሁን እንደ እንዴት ነው፣ በጣም ራሳችሁን አክብዳችሁ ስለታወቃችሁ ስለገነናችሁ ወይም ደግሞ የሆነ ተጽዕኖ ፈጣሪ ስለሆናችሁ ብቻ የእናንተ በታች ያለ ሰው ሰው የማይመስላችሁ። በነገራችን ላይ እናንተ ሰው ነው እንጂ ያገነናችሁ እግዚአብሔር አይደለም። ያገነናችሁ እግዚአብሔር አይደለም እናንተ እንትን ያላችሁ እናንተን እኩል እንደምታዩት ሁሉ እግዚአብሔርም እናንተን እኩል ነው የሚያ እኩል ነው የፈጠረን እኩል ነው የሚያ አንዱ ሰው ዝቅ አንዱ ሰው ክፍ ማድረግ አይቻልም። በቃ ገባችሁ አይደለ? ስለዚህ ብዙ ሰዎች እንደዚህ የምትሉ አንዳንድ ሰዎች ስላላችሁ ነው። ሁለተኛ ነገር የገለቴ ነገር ማንኛችንም ፍትህ የምንጠይቀበት ነው። ማንኛቸውም ከጎኗ ልንሆን ይገባል። አስደስታናለች፣ አዘልላናለች፣ አስፈንጥዛናለች። አገራችን እንድትጠራ ዘለናል በጊዜው በጊዜው ዘለናል። በጊዜው ተደስተናል። እግሯ ቆስሏል። ጉልበቷ ቆስሏል። ታማለች፣ ደክማለች፣ ለፍታለች። ይሄን ገንዘቧን ደግሞ በፓስተር ስምና በባል ስም በልታችኋል። እጃችሁ ያለበት ሁሉ ለባሏ ምስክር የወጣችሁ ሰዎች ሁሉ ልትጠየቁ ግድ ነው ልትጠየቁ ግድ ነው ብዬ አስባለሁ። ሌሎቻችሁ እየመጣችሁ እኛ አንድ ነገር ስንናገር የምትሳደቡ ሰዎች እየመጣችሁ እኛ የሆነ ነገር ስንል የምትናገሩ የምታስቀይሙ ሰዎች ልቦና ይስጣችሁ። በምትረዱበት መንገድ እየተረዳችሁ በምትረዱበት መንገድ እያሰባችሁ ሰውን አትስልቡ። የሆነ ሰውን ወደታች ለማድረግ አትሞክሩ። ይህ ሰውን እርግጥ ለማድረግ ምናምን አትሞክሩ። መልካምም አይደለም። ገባችሁ አደለ? ሰው ስለዚህ ምልላችሁ ፈልጌ ነው ልጁ የት ገባ አልተያዘም እያሉ ነው፣ እኛ ጋር የለም እያሉ ነው። ልጁ የት እንዳላናቅም እያሉ ነው። ፖሊስ ይዞታል ብላችሁ መረጃ ሰጥታችሁናል። ፓስተር ቸሬም እንግዲህ ሰው አስታርቃለሁ ብለህ ቢሮ ከፍተህ እንደ ስራ ፈጥረኸዋልና፣ ተራሲዛችሁ ነበር፣ እንደዚህ አደርጋችሁ ነበር እያልክ ያው ብዙ ሰዎች ከአንተ ጋር ተራ እንደሚያስይዙ ብዙ ሰዎች እንትን እንደሚሉ አውቃለሁ፣ ያኔ ሰምተናል። እንደሰማ ነው እንግዲህ ሁኔታ ላይ ሀሌታው ዩቱብ ላይ እንደሰማ ነው ታሪኩንም እንዳየነው እንደተረዳ ነው። ቢሮ ከፍተ በስነ ስርዓት የተጣሉትን አስታርቃለው እያልክ ማስታረቅን በብር እየተቀበልክ እያስታረክ ነው እንግዲህ። አንዳንድ ጊዜ እግዚአብሔር የሆነ ነገራችሁን ላይ ይደርሳል፣ የሆነ ነገር ላይ ይደርሳል እና እዛ ላይ ደርሳችሁ ፓስተር ቸሬ ይግባበት ፓስተር ቸሬ እንደዚህ በልበት እያላችሁ ትዳራችሁን ወደ ፓስተር ቸሬ ታግ የምታረጉ ሰዎች ቦና አይስጣችሁ። የምር እዚህ መማር እንችላለን። ፓስተር ቸሬ ጋር ስትሄዱ በነፃ አይደለም የሚያስታረቃችሁ፣ ከፍላችሁ ለመታረቅ ኧረ እኛ እዚህ በጣም ከባድ ነው እየተረዳሁት ያ ስለሆነ ነው። ማለት እንዴት ነው እናንተ ከፍላችሁ ከባላችሁ ጋር ምትታረቁ? ተጣልታችሁ እንደገና ከፍላችሁ ደግሞ ትታረያለን የተረዳትን ሱን ስለሆነ ነው። እንዴት ሰው ክፍሎ ይታረጋል? አረገው በዙ ደትየርነና እኔ አሁን የተረዳት ባልና ሚስት ተጣጦ ፓስተር ቸሬጋ ይኬዳል። ተራሲይዛችሁ ነበረ ይሄን ያክል ቀብድ ከፋሉ የተረዳው ገብታችሁ ማየት አለ አታዩቱብ ላይ ሁሉን ነገር ገብታችሁም መስማት ትችላላቸሁ። እስከመጨረሻ መረዳት ያለመረዳት የእናንተ ፖይንት ነው። ግን እኔ የተረዳሁት ግን ፖስተር ቸሬ ትሄጃለሽ፣ ትመዘገቢያለሽ፣ ይሄን ያክል ቀብድ ክፋይ ትባያለች፣ ትከፍያለሽ። ተራሽ ሲደርስ ተራስ ይዘሻል ነይ ታረቂ። ሆዋሪው እንዴት እንዴት ነው ነገሩ አልገባኝም። እንዴት እንዴት ነው ነገሩ? ብሬን እኮ ነው። እንዴት እንዴት ነው ነገሩ? ሰው እንዴት ከበገዛ ተጣልቶ ከፍሎ ይታረቃል? ከፍሎ ነው የሚያስታርቃቸው የነበረ። እዚህ ቦታ እንደዚህ ይብራችኋል፣ እና ይሄን ያክል ለጠበቃ ይሄን ያክል ግብር ለጠበቃ ቀጥራችሁ ነው የምትታረቁት። አረ ፓስተሮች ወዴት እየሄዳችሁ ነው? አረ ፓስተሮች ተው፣ ሀገራችን አጣመማችሁብን። የእግዚአብሔርን ይቅርታ ደግሞ ከፍለን ይቅርታ እንጠይቅ፣ ከፍለን በመድኃኒዓለም ስም እኔ እንጃ። እኔ እንዴት እንዴት እንዴት እንደምታስቡት አላቅም። እና የጴንጤ ቸርቾች ለገለቴ እውነታው እንድታወጡላት እንፈልጋለን። ይሄ በፓስተር ይሄ በጌታ ስም በምን እያላችሁ ሰውን አታስለቅሱ፣ ሰውን አትጉዱ። የእውነቴ ነው፣ በዚህ ደረጃ አትውረዱ። መልካምም አይደለም፣ ጥሩም አይደለም። እንዴት ሰው ከፍሎ ለማስታረቅ ይታገላል? እንዴት ሰው ከፍሎ ሰውን አስታረቃለሁ እና ኑ እንዴት ይላል? መልካም አይደለም። መልካም አይደለም። ፓስተር ቸሬ እጅህ አለበት ተብሏል። እጅህን አሁንም ክተትበት። ፓስተር ቸሬ መልእክቴ ይደርሳል ብዬ ተስፋ አድርጋለሁ። እጅህ አለበት አንተም እየደወልክ ብር በልታህል እየተባልክ ነው። ውጣና እውነቱን አፍርጥ ከአንተ መስማት እንፈልጋለን። እውነቱ መልካምም አይደለም። ፓስተር ቸሬ ነገሌን አስታርቅ ያለሁ ነገሌን እንደዚህ ብያለሁ ነገሌን እንደዚህ ያደርጊያለሁ እያላችሁ እንትን እያላችሁ የሰውን እንትን አትበሉ። መልካም አይደለም፣ የእውነቴ ነው። እንዴት በዚህ ደረጃ ሰው! ከባድ ነው፣ ማርያም ከባድ ነው። እንዴት በዚህ ደረጃ ሰው ባሉን ተጣልቶ ከፍሎ ይታረቅ? አረ ምኑ ዘመን ደረስ ነ ጎበዝ፣ ምን ዘመን ላይ ደረስ ነው? አረ በጣም ከባድ ነው፣ በጣም ከባድ ነው። ስለ እውነት በጣም ከባድ ነው። እኔ ስለገረመኝ በጣም ስላሳሰበኝ ነው ቪዲዮ የሰራሁት። አትስደቡኝ፣ የእውነት አትስደቡኝ። እኔ የምናገረው ነገር ካልተመቻችሁ አልፋችሁ መሄድ እንጂ መሳደቡ አስፈላጊ አይደለም፣ መራገቡ አስፈላጊ አይደለም። አትስደቡኝ፣ አትርገሙኝ፣ ፕሊስ። እኔ ሰርቼ መብላት መፈልግ ሴት ነኝ። ከማንም ኢትዮጵያ ሕዝብ ጋር መጣላት ሆነ መጭቃጭቅ አልፈልግም፣ ግን ፕሊስ፣ ፕሊስ፣ ፕሊስ በተቻላችሁ መጠን አትስደቡኝ፣ አትስደቡኝ መታችሁ አትናገሩኝ። እኔ ያየሁትን የሰማሁትን ነው እንጂ ማወራ ያላየሁትን ያልሰማሁትን አላወራም፣ ፈጥሬ አላወራም። ማይንድ የለኝም ፈጥሬ ማወራም ለማለት ያክል ነው። ስለነበረን ቆይታ በጣም በጣም አመሰግናለሁ። እንግዲህ እግዚአብሔር ይማርሽ በሉኝ። የምራሙኛል ፊት አብጧል። አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምታበረታቱኝና ላይክ፣ ሸር፣ ሰብስክራይብ ስለምታደርጉኝ ከልብ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።